ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። እንግዲህ በተለቀቀ ቪዲዮ ላይ ባለፈው የስኔን ያበቃው ማለትም ልዑልን አንዳንድ ነገሮችን ለመፈተሽ ብዬ ነው ቤት ውስጥ ቤቱ ሄደን ነበረ። ግን ያየሁት ነገር በጣም ተስፋ የሚያስቆርጥ ነገር ነው። ምንም አይነት ነገር የለም። ምንም አይነት የደበቀውም ነገር የለም። ምንም አይነት ቤቱ ውስጥ ሰው ያገተም አይመስልም ማለት ነው። እና የሚኖርበት ቦታ ላይ ድረስ ሄደናል። እና ምንም አዲስ ነገር የለም። ሰፈሩ ውስጥም በኮንፊደንስ ነው ሲሄድ የነበረው ማለት ነው። እና ልዑል ንጹሕ እንደሆነ ነው አሁን የተረዳሁት ማለት ነው። ምናልባት ያንን ጉዳይ የላከልኝ ሰው በቴሌግራም ነው የላከልኝ ማለት ነው። ልዑል ነው ያሳገታት ብሎ በቴሌግራም የላከልኝ እና ምንም አይነት ማስረጃ የለውም። ለራሱ መረጃ ነው እንጂ ያለው ለእኛ እኛን የሚያስረዳበት እኛን የምናምንበት ምንም ነገር የለውም ማለት ነው። እና ይህ ሰውዬ በራሱ የሆነ ነገር አለው ከጀርባው የሆነ እቅድ አለው ማለት ነው። ወይም ደግሞ ሚቱን ያገታትም ሰውዬ ሊሆን ይችላል ማለት ነው፣ እኛን ለማጣላትና ለማበጣበጥ። እኔ ግን እስካሁን ደስ ግራ እየገባኝ ያለው እነዚህ ሰዎች ምንድን ነው የሚፈልጉት የሚለው ጥያቄ ነው ገንዘብ ነው? አይደለም። ገንዘብ ቢሆን ኖሮ ገና ድሮ ጠይቀውን ነበረ። እዚህ ከፍቅር ጋር ያለውን ነገር ፈልገው ነው፣ ልጁን ፈልገውት ነው፣ ወይም ልጁን እንዲለቀቅላቸው ፈልገው ነው? አይደለም። እሱንም ቢሆን ቀድሞ ይነግሩን ነበር፣ ያሳውቁን ነበር። እና ምንም አይነት መረጃ የለም፣ ምንም በቃ፣ እየለፋን ያለ ነው። አሁን ምንም ባልታወቀ መንገድ ነው ማለት ነው። እና ሪፖርትም አድርገን ነበር፣ ምንም አዲስ ነገር የለም። ይሄ ደግሞ በጣም ያሳስበ አንዳንዴ እኮ አጋች አግቶ የተወሰነ ቀናት ቆይቶ ያገተበትን ምክንያት ተናግሮ ከዛ በኋላ ወደ መፍትሄው ይኬዳል። እንደው ነብሷንም የሚያጠፏት ከሆነና የሚገድሏት አይነት ነገርም ከሆነ በቃ እዛው ጋር የሚፈጽሙትን ፈጽሞ ሁሉም ነገር ያበቃል ማለት ነው። ነገሩ ግን እንደዛ አይደለም። ነገሩ ሌላ ታሪኩ እየገባ ነው። ምንም አይነት መረጃም ማስረጃም ሳይኖር ልጅቷ እየተሰቃየች እንደሆነ ነው የሚሰማኝ። እና ቤተሰቦቿም እየጨቀጨቁን ነው፣ የት ነው ያረጋችኋት ልጃችንን፣ ምን አይነት ሁኔታ ስገብታችሁ ነው? ምንድን ነው? በእናንተ ሰበብ ነው ወይ በእናንተ ጣጣ ነው ወይ እያሉ በጣም እያስቸገሩን ነው። እና ቤተሰቦቻችን ትንሽ ከባድ ሁኔታ ላይ ነው ያለን። ሁላችሁም ጸሎት እንድታደርጉልን እላለሁ። ምናልባት ደግሞ ያው እዚህ ሚዲያ ላይ የምታየው ሰዎች ካላችሁ እና ወደ የሆነ ቦታ ላይ ካያችኋት እና የራሴ ኑሮ ልኑርን ብላኮ ወታም ሊሆን ይችላል። እኛ እንደምናስበውም ላይሆን ይችላል እና አይታወቅም። እኛ እዚህ ጋር እንደምንለፋው እንደምንደክመው ላይሆን ይችላል። በቃ ባለፈውም ስታወራ ስለነበረ ደክሞኛል፣ እኔ አቅቶኛል፣ ፍቅርን መንከባከብ አቅቶኛል፣ አልችልም ከዚህ በላይ ስትል ስለነበረ ትንሽ ግራም ያጋባ ነገር አለ። ዞሮ ዞሮ ዛሬ ይሄን ብቻ ላወራችሁ አይደለም የመጣሁት። ሌላም አንድ አዲስ ነገር አለ። ይሄ እየመጣው ነው በጣም ወሳኝና በጣም የሚቱ እንድትገኝበት ትልቅ መረጃ ነው ነው ያለኝ። ይዞ እየመጣ ያለውን ነገር አላውቅም፣ ብቻ ምን እንደሆነ አላውቅም። እንግዲህ እሱን ሲመጣ የምናየው ይሆናል። ግን ደግሞ ቤተሰቦቻችን አሁን በጣም እኔ ግራ እየገባኝ ያለው ነገር ምንድን ነው፣ መረጃም ሲገኝ በሱ በኩል ነው የሚመጣው ስልክም ሲደወል በሱ በኩል ነው ለእኛ መልአኩ። ለምንድን ነው እሱ ያላስፈለገው የሚለው ነገር ግራ የገባኝ ነው። መረጃዎቹን ራሱ ቢሆንስ የሚፈጥራቸው? በጣም ግራ የሚያጋባ ነገር እኮኔ መረጃዎቹን ራሱ ቢሆን እየፈጠረ የሚያመጣቸውስ የሆነ ያለችበትን ቦታ ያውቃሉ። አሁንም ግራ እየተጋባውኝ ነው ያለሁት እና ብቻ ማን ነው ምንደው

አንቺ አውጭላት። ምንድነው ሲያደረገችው? ወደ የምን አዲስ ነገር ነው ያለ? ምንድን ነው ምንድን ነው እሱ? ቆይ ባለፈው ጠጣበት ውሃው መጀመሪያ ተደረጋል። ያባረራ አካል አለ እንዴ? ስለ አዲስ ነገር እኮ እሱን እኮ ነገርከኝ፣ ቅድም። ደውለ እኮ ነገርከኝ። እንደዛ እኔ ስታረገኝ እንዳልነበረ ደውለ ንግርኝ ትለኛለ። እንዴት እንደ እኔ እና አሁንም ቢሆን እኮ ምንም መረጃ ባንተ እኔ አሁንም ቢሆን መረጃ በአንተ በኩል ብቻ መላኩ ግራ እያጋባኝ ነው። ሰፈር ውስጥ እንደዛ ስታሰቃየኝ የሰው መጠቋቆሚያ እስኪሆን ድረስ የራስ ሰፈር እንግዲህ ራስን ያዋርድ እኮ ራስን፣ ምን ብዬ ነው እኔ ራሴን ማዋረዱ እና ታዲያ፣ ያለ ምክንያት ዝም ብለህ እየመጣ መረጃ አለኝ ገለመሌ ምናምን ትላለህ፣ ወይ የሚጠቅም መረጃ አይደል? ወይ ያለችበትን አትናገር። ምን አውቃለሁ እኔ፣ ከየት እየሰለ ሰበሰበ እና እየለቃቀሰፈር ውስጥ ማለፊ ያጣው እንዴት ምኑ ነው ማለት? ትናንትና ልጅ አግተ ነው እየተባልኩ ይኸው ስሜ በአንተ መጠቋቆሚያ ያን ያደረ እንዲሆን የሆንከው እኮ። ሁሉም ነገር ወደ አንተ ነው የሚያጠቁመው። እንዴት ነው ወደ እኔ የሚያጠቁመው? እንዴት ነው ማያ? አየህ፣ እቤት ክፈተሽ፣ ፈለግ ምንም እንደሌለ ነገር አየህ። እሱ ማየቴ ብቻ በቂ አይደለም። ምናልባት አንተ ያለህበት የምትኖርበት ቤት ብቻ ሳይሆን ሌላ ቤትም ተከራይተህ አግባብ ከጀርባ ሌላ ነገር ሊኖር ይችላል፣ ወይ ደግሞ ከዚሁ ከጠላታችን ጋር ተባባሪ እየሆንክ አንተ እንዴት አስበህ ነው እንደዚህ? ነው አንተ ከሷ ጋር ተባብረ ምንም ከአንተ ጠጣው። አሁን መጀመሪያ ተረጋጋና የተባለው መረጃ ቶሎ አቀበ። ጊዜ ማቃጠል አያስፈልግም። ተናገር ቶሎ። ምንድነው አዲስ ነገር አለ ያልከው? ደግሞ ዛሬ ይዘ የመጣው እኔ እኮ መረጃውም ለአንተ ነው የሚላከው ስልኩም ለአንተ ነው የሚደወል። ግራ እየገባኝ እኮ ነው። አንቺ በማያ ገባሽ አትግቢ። እየሰማሽኝ ነው? ከእሷ ጋር ጥሉንና ድብድቡን አንድ ነገር ልንገርሽ ቀዝቀዝ በይ። አንዳንድ ነገሮች አንዳንድ ነገሮች በእርጋታ የሚደረጓሉ፣ አለም አንዳንድ ነገሮች በእርጋታ የሚደረጓሉ፣ አንዳንዴ ደግሞ በጉልበት የሚደረጓሉ። ሁሌ ጉልበተኛ ሆነች፣ ሁሌ ታጨቃጨቅ የሆነች አትችምች። እንዲ አያ በቃ አሁን አለ የተባለው መረጃ ቶሎ አቀብል ሳሚ። በጣም እኔ መናገር ይከብደኛል።

ለምንድን ነው ምን ነው ችግር የሚሆን በቃ አንተም በቃ አንተ ካለበት ላይ የማሰ ነገር ችግር መፍጠር ነው ምንድን ነው ችግሩ ቆይ ለምን አትናገርም እንትወይ መፍትሄተን ንገረን እንዴት አድርገን እንፍታ እንዴት አድርገን ፈልገን እናገኛት እሚቱን እንዴት አድርገን ይህንን ሰውዬ ያገታትን ሰውዬ እንዴት አድር አቦ አንቺ ዝም ብለሻ ተባ በጥፊ ነው ማጫው ልጅ ጀዝበ እንትን ላይ ውስጥ ገብተች ቁጭ ወይ

ቪዲዮ ነው። የምን ቪዲዮ? ምን በቪዲዮ ራሳቸውን ቀርጸው እንደዚህ እንደዚህ አድርግ ምናምን አሉ? ና ወይስ፣ እንዴ ነው በእናትህ ጊዜ፣ አታቃጥል ወይም አምጣ፣ ፓተርን ከፍቶ አሳይኝ። ትማት ምንድን ነው እሱ? ቆይ ዝግጁ

እናገራለሁ አሁን፣ እኔን የሚለቁኝ ማለት ነው። በቃ እሷ እሙዬን ካላመጣች፣ እሙዬን አንድ ሰው ወይም ሎል ይዟት ይምጣ እና ከዛም በኋላ እኔን ይለቁኛል ማለት ነው። እና በቃ ይሄንን ብቻ ካደረጋችሁ እኔን ይለቀቃለሁ ማለት ነው። ይቺ ደግሞ ማነች? መድሃኒት ማነች? ሳቃት አለ። ከዚህ በፊት ምንድን ነው ሱቆ እያል ለምደ እሷ የሚፈልጉ ሰዎች እነማን ናቸው ነው እያልክ ያለሁት? የዳንኤል ሰዎች ናቸው። ዳንኤል ነው የሚፈልጉት ወይስ እሷን ነው ማነች መድኃኒት ከዚህ በፊት ታውቃታለህ? እኔ ባውቃት እንዲ ስልክን ኪዛም ትታላከችል ለምደሆነ ጋ ያላኩት? እያሰቃያት እኮ ነው። አይተሃል እንዴት እንደጠቆረች? አንተን እኮ ነው፣ ንገረኝ። እኔ ምን አውቃለሁ? ኔ የምጮ አግቶ ከከሰል ጋር እየቀረጹ ነው እንደሚልኩልን። እኔ ምን አውቃለሁ? የት ነው? ከዛ በኋላ አላወራቸውም። አልደወልክም ወይስ አልደወሉም? አልደወልኩም። ምንድነው እሱ ያሉክ? እሙኒ ዘለና እምቢተር ያሉት ማለት እነዚህ ሰዎች እኮ የሚተዳገቷት እኮ ናቸው እኮ። እኔ እንዴት ነው ማቃቸው? እኛ ያለበት ቦታ እኛ ያለበት ቦታ አሉት። እንደውላ አለን ታደርሳለህ። ምንድን ነው የምናደርገው? እኔ ምን አውቃለሁ ሳሚ የማይታሰብ ነገር ነው። እሷን እኔ አሳልፌ አልሰጥም። በቃ ይ ነው። ወደ አንተ እየመጣ ነው። ሰውዬ ሰው አለው። ሚስቱም ልትሆን ትችላለች። አስበውበት። በስነስርዓት ማለት ነው። እንደዛ ነው አሉ ትሆናለች ተመሳጥራ። አሁን ምን ጨቃጨቅበት ሰዓት አይደለም። የተባለውን ሰምተሻል። ያለሙን እና ምን አውቃለው። ሲጀመር ምንም የምታስለቅቀው ነገር የለም። ፍቅርን ይዛ የትም አትልም። ይህንን ቀድመ ረዳይ ገብተዋል ራስን

አደለችም። ዳንኤል እጁ አለበት የለበትም ብናጠራስ መጀመሪያ ማለት ነው። እንደዚህ ብናደርግ ምን እሷ አለችበትም ቦታ ማ እንትን ይነግሩኝ ይላል። እሙን ይዘናት ሄደን ከዛ እዛ በኋላ እዛ ልክ ደረስን በኋላ በጣም ተከባቸዋል። ቢከቡስ ብዙስ ሲሆኑ እነሱ ሰፈር ነው እንጂ የምትሄደው፣ እኮ የፈለግከውን ያክል ሰው ይዘህ ብትሄድ ተዘጋጅተው በዛው ልክ ይጠብቀዋል። እና ታዲያ እሷስ ማን አላት? እና ግር ብለህ ስትሄድ ደግሞ ልዑል ነው ያሉት። አንተ ነህ ይዘሀት የምትሄደው። እና ማን አላት እሷስ? አንድ ነገር ልንገር፣ እንደዚያ እየደመደው ማለት አንድ ነገር ልንገር። ልዑል የምትሰማኝ ከሆነ እሙን ይዣት መጥቻለሁ ትላቸዋለህ፣ ደውለህ ማለት ነው። ከዛ በኋላ ምንም ይዛት የምትወጣው ነገር የለም። ሰፈራችሁ የት ነው? የቱ ጋር ነው ማገኛችሁ ትላቸዋል። ከዛ እዛ ድረስ ሄደ ተፋልመ ይዘና ማዋ ፍቅር መስዋዕትነት እንደዚህ አይደል እንዴ? እንደዛ ከሆነ ሙም አብራንት ሂድ ለምል ያመመ ሰው ነው እንዲዥ የሚሄደው ነው። ሄደህ ነገርኩ እኮ ሄደህ ደርሻለሁ፣ እዣት መጥቻለሁ ትላቸዋል። እቅድ ላውጣልና ማለት ነው። ከዛ ልክ እዛ ስትደርስ ትፋልማለህ፣ በቃ ያለውን ነገር አዎ። ወይ ሰፈሩንም አይተው መምጣት አንድ ነገር ነው። ብቼ ነው እንዴ? አዋ እና ከኔ ጋ ነው። እኔም እኮ የሚፈልገኝ ሰው አለ። ለዚህ አትከፍልም፣ መስዋዕትነት አትከፍልም፣ መስዋዕትነት አትከፍልም። እሷ ብቻዋን ሄዳ ታስለቅቃት ነበር። አንተም ብትሆን አይን ሳላጣፋላት፣ እንዳንተ ብትሆን ኖሮ እሷ ብቻዋን ሄዳ ታስለቅቃት ነበር። አንተ አንቺ ወደ ውስጥ ግቢ። ደግሞ በቃ አንቺ ወደ ውስጥ ግቢ። እሷ የተሻለ ነች ከአንተ ማለት ነው። የምትሄድ ከሆነ ደፍረህ ሂድ፣ ካልሆነ እዚህ ጋር ጊዜን አታቃጥል። በቃ ሂድ፣ ለመፍትሄ ቁም ሂድ፣ በቃ ከበጅለት ይውጣ። በቃ እስቲ ወንድነት እዚህ ጋ ይታያል ማለት ነው፣ ምን ያህል እንደምትወዳት እዚህ ጋ ይታያል። ያንተ ሂድ፣ ይውጣ ሚስቴን አሳልፌ